ሰላሙ አለይኩም ወረህመቱላሂ ወበረካቱ ቤተሰብ ሰላም፣ እንደት ናችሁ? አልሐምዱሊላህ፣ ከእኔ ጋር ሁሉ ሰላም። ዛሬ አዲስ ነገር ይዤላችሁ ነው የመጣሁት እና ቪዲዮ ላይ የምትመለከቱት ማለት ነው የሶላር ሲስተም ነው፣ የተፀሐይ ማሰባሰቢያ ማለት ነው። እና ያው እኔ ባለሁበት ድርጅት ላይ ማብራት አብዛኛው ጊዜ ከሁለት ቦታ ነው የሚያገኙት ከኢትዮጵያ እና ከግብፅ፣ ማለት ነው እና ሁለቱም በሚቋረጥ ሰዓት ባቡር ይጠቀማሉ። ባቡር ማለት ጄኔተር ይጠቀማሉ። ይሄ ጄኔተር ደግሞ ጋዝ በጣም ይጨርስባቸዋል እና በአስር ቀን አንድ መኪና ነው የሚጨርሰው። ትልልቅ መኪና አለ። በጣም ከባድ ብዙ ነገር ስለማነሳ ነው። ዛሬ እስኪ ይሄን ቪዲዮ ሊጋብዛችሁ ብዬ ያለው ሶላር ቪዲዮ ነው። ሶላር ሲስተም ነው። እስኪ ተጋበዙልኝ እና ደስ ካላችሁ ሰብስክራይብ ላይክ አድርጉ። ቀጣይ ደግሞ በአዲስ ነገር ይዤ የላችሁ መጥቻለሁ። ባክግራውንድ እንዳረግ አካውንቴ ቬሪፋይ አልሆነም እንት ታምኔት ለማስቀመጥ ማለት ነው እና ለዛ ነው እሺ ይመቻችሁ አዲስ ነገር ከ